በየቀኑ ቴምርን መመገብ ከክፉ መንፈስ እንደሚጠብቅና ለፈጣሪ የተገዛን እንድንሆን ያደርገናል ሲሉ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳዋና ትምህርት ዘርፍ ተጠሪ ሼህ ሙሐመድ ኢብራሂም ተናግረዋል። ቴምርን በተለይም በጾም ወቅት ከጾሙ መጀመሪያና ከጾሙ መጨረሻ ሰዓት ላይ መመገብ እንደሚገባም አስተምረዋል። ይዝባልም ጌታ በርከት ያሉ የጤና በረከቶች እንዳሉት የሚነገረው ቴምር በተለይም በእስልምና ሃይማኖት አስተምሮ ከፍ ያለ ቦታ ይሰጠዋል። በተለይ በጾም ወቅት በመጀመሪያና የጾሙ መጨረሻ ሰዓት ላይ መመገብ እንደሚገባ አስተምሮ ያዛል ያሉት የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳዕዋና ትምህርት ዘርፍ ተጠሪ የሆኑት ሼህ ሙሐመድ ኢብራሂም ናቸው። ነቢዩ አለይሂ ሰላቱ ወሰለም ተምርን አስፈልገው ጧት ለሊት የመቋጫ ምግብ በምንመገብበት ሰዓት መጀመሪያ እንድናደርገው አዘዋል። ነቢዩ ዐለይሂ ሰላቱ ወሰላም ደግሞ መጨረሻ ማታ ጡመን ውለን በባዶ ሆዳችን እሸታሸቶችን፣ ቴምርን፣ ውሃን ተቀዳሚ እንድናደርግ አዘዋል። የአላህ መልክተኛ ዐለይሂ ሰላቱ ወሰላም በተመሳሳይ ነቢዩ ዐለይሂ ሰላቱ ወሰላም ዒድል ፈጥር ጊዜና ማለዳ እሷን ቀምሰን ወደ ሶላት እንድንሳይድ ሚጅን በባዶ ሆዳችን እሷ እንድንቀምስ አዘዋል። ያለ መላክተኛ አለ ሰላት ወሰላም በየቀኑ ቴምርን መመገብ ከክፉ መንፈስ እንደሚጠብቅ የሚናገሩት ሼህ ሙሐመድ በተለይም በባዶ ሆድ መመገብ መድኃኒትነቱ ከፍ እንዲል ያደርገዋል ነው ያሉት። ነቢዩ አለ ሰላት ወሰላም የመዲና አጅዋን ተምር በየቀኑ ሰባት ሰባት ጊዜ እየተጠቀመ ሰው የበላ ሰው ድግምት ሆነ ሌላ ነገር አይጎዳውም በማለት እንደዚህ አስማቶችን የምንከላከልበት አንዱ ማቴሪያል መሆኑን ያለ መልእክተኛ ዓለይሂ ሰላቱ ወሰላም ይነግረውናል። በሌላ በኩል ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ኢነ ፊ አጅወቲል ዓሊየት ሺፋእ ብሎታል። አጅዋ የሚባለው የተምር አይነት መድኃኒትነቱ ከፍተኛ እንደሆነ ያላ መላክተኛ አለይሂ ሰላቱ ወሰለም ተነግሯል። በሁሉም ቤት ውስጥ ቴምር መጥፋት እንደሌለበት የሃይማኖቱ አስተምሮ ያዛል። በጾም ወቅት ቴምርን መመገብ ምግብ እንዳይበዛና ለፈጣሪ የተገዛን እንድንሆን ትልቅ አስተዋጽኦ ያበረክታል ብለዋል ሼህ ሙሐመድ ኢብራሂም። አይሸት እንዲያስተላልፉት ያላ መላክተኛ አለይሂ ሰላም ተምር በማንኛውም ቤት ላይ መጥፋት የለበትም። ተምር የሌለበት ቤት ለራብ የተጋለጸ ነው ብለዋል ያላ መላክተኛ አለይሂ ሰላቱ ወሰለም። ስለዚህ ተምር ወሳኝ ነጥብ መሆኑን እስላም አስተምራችን ይናገራል ጦም በባህሪው መራው ነው መራው ነው በጦመኛ የሆነ ሰው መጀመሪያ ተምር ካበለታ ምግብ እንዳያበዛ ያደርገዋል ምክንያቱም ተምር ከቀመስ ራብህ ይሞታል ከሞተ በኋላ አንተ ምግብ እንዳታበዛ ያደርግሃል ለኢባዳ ጌታህን ለመገዛ ስሰግድ ለማደር እንቅስቃሴ ለማድረግ ያገለግላል ኢባዳ ለማድረግ ያገለግላል እና በዛ መንገድ ተምርን ወስደውታል ማለት ነው